ትሁት አንቺ ከዚህ በላይ መጨነቅና ማሰብ የለብሽም። እኛ ሁሉንም ነገር እናስተካክላለን። ምንም ማንሆንም። የማታስብ ደግሞ ብዙ ነገር አልፈናል፣ ይህንንም አብረን እናልፈዋለን። ደግሞ ከተሳካ አንድ ሀሳብ አለኝ፣ ግን አሁን አልነግርሽም። ምንድን ነው ና? ማግባት እፈልጋለሁ። የተረጋጋ ህይወት መኖር እፈልጋለሁ። ለአባዬም ቢሆን ልጅ መውረድ እፈልጋለሁ። ቆይ እስከ መቼ ነው አንቺ እንደዚህ የምታስሪው? ቆይ ቆይ ቆይ፣ ያለን ገንዘብ መድበህ የምትደራደረባት ሴት ማን ነች? ትውት ትውት ማለት አዎ ትውት ትውት ነፍቅረኝ ላገባት ፈልጋ ትውት ማለት እቺ ሰራተኛ? ከዚህ ቤት ውጭና ወደ ሀገራችን እንሄድ፣ አብረን በፍቅር በሰላም እንኑር። ስማይ እኔ በህይወት ያለው ከአንተ ጋር መኖር አልችልም። ከፈለክ ደግሞ ግደለኝና ጋር ኑር። ትውቲ እኔ ኮከልቤንም ማፈቅርሽ። ቆይ ለምንድነው ሴጣን አድርገሽ ምታስቢ? ሰይጣን ስለሆንክ ነው። እኔ ሰይጣን አይደለሁ። አንቺን ግን ከሌላ ሰው ጋር ካየሁሽ ከሰይጣን በላይ ነው የምሆነው። እኔ ግን አንድቀዳለኝ። ወንድሜ፣ ይሄ አንተ ስልክ ነው መሰለኝ። ስትሯሯጥኳቻቹ በሌላ አቅጣጫ ተከተልኩት። እዚህ ሰፈር አንድ ኬዝ አለ። አንድ ሴት ከባሏ ጋር መፋታት ፈልጋ የሷን ኬዝ እየሄደ ነበር። ይሄው ከአንተ ጋር አገናኝ። የህግ ሰው ነህ? አዎ፣ ጠበቃ አቶ ተመስገን ምናልባት የተገናኘ ነው ለበጎ ሊሆን ይችላል። ለእኔም ልታስፈልገኝ ትችላለ። ስልክህን ልውሰድ ይቻላል? አንድ ጎበዝ ጠበቃለህ ተመስገን ይባላል። በትዳር ጉዳዮች ላይ እና በፍቺ ጉዳዮች ላይ ብዙ ስራት። ይሄንን ጉዳይ ያዘው እሱ ይህንንም ጉዳይ እሱ እንዲይዘው እፈልጋለሁ። አባዬ አሁን ያለ ምርጫ እሱ ተሳካ ማለት በቅርብ ጊዜ ውስጥ ያንቺን እና የሱን ትዳር ለማፈስ ጠበቃውን የታገኝለች። አንዴ ብቻ እዚያ ቤት ወዳጅም ስ ናቅማ ናቅማ ተዋውቀው አባቴ ትሁትን ፍለጋ የመጣው ሰውዬ ዛሬ ለመጀመሪያ ጊዜ ስሙ ተመስገን እንደሆነ ሰምተናል ማለት ነው። ምናልባትም አይታወቅም። ይሄንን ስም ደግሞ ከቲና ጋር ተማክሮ ለድራማው ብሎ የፈጠሩት ስም ሊሆን ይችላል ማለት ነው። ቢሆንም ግን እነሱ ከቲና ጋር ቁጭ ብሎ ያቀዱትና የዘየዱት ድራማ ሰርቶላቸዋልና አሁን ላይ እሱ ከካሌብ ጋር ጓደኛ ሆኖ እዛ ጋር የትዳር አማካሪ ጠበቃ የሕግ ባለሙያ ሆኖ ካሌብን ቀርቦታልና ካሌብ እዚህ ጋር ቲና ያደረገችው ይሄንን ድራማ እየዘረጋችው እዛ ጋር ካሌብ በነገራት ሚስጥር መሰረት ነው። ካሌብ እሷን ቁጭ አድርጎ የፈለግሽውን ያህል ገንዘብ እከፍልሻለሁ፣ ፍቺ ይፈልጋለሁ፣ እኔ አንቺን ከፈታው በኋላ ትሁትን አግብቼ ልጅ ወልጄ የአባቴን ማስደሰት እፈልጋለሁ ብሎ እዛ ጋም ለመጀመሪያ ጊዜ ለማንም ነግሮ የማያውቀውን ትሁትን እንዳፈቀራት ለቲና ነግሮታል ማለት ነው። ቲና ደግሞ ይሄንን ነገር አትፈልግም፣ ከሱ ጋር ፍቺ መፈጸም አትፈልግም። እዚህ ጋር ደግሞ ትሁትን አትወዳትም። እናም ደግሞ እሷ ትሁትን የሚወዳት እሷን የሚያፈቅረ ሰው ከክፍለ ሀገር መጥቷልና አሁን ላይ ከሱ ጋር ሆና እየሰራች እዚህ ጋር ደግሞ ካሌብ ይሄንን ነገር ሲነግራት እሷ ሄዳ ነበር ለሰውየው ለተመስገን የታ የተባለው ዛሬ ስሙ ለመጀመሪያ ጊዜ ለሰማኑ ሰውዬ ይሄንን ነገር ነግራ አብሮ ይሄንን ድራማ እየሰሩት ማለት ነው። ካሊብ እዛ ጋር ከቲና ጋር ፍቺ እንደሚፈልግና እዚ ጋር ደግሞ ቲና እኔ ካንተ ጋር ፍቺ አልፈልግም ብላ ይሄንን ነገር እምቢ ብላው ነበርና እነሱ የሰሩት ድራማ ደግሞ ይሄ ተመስገን የተባለው ጠበቃ፣ የሕግ አማካሪና አንድ ባለሀብት የሆነች ሴትዮ ባሏ አልፈታም እንዳላት እና ያንን ነገር ደግሞ እንዴት አድርጎ እሷን ነፃ እንደሚያወጣት ይሄ ነገር ላይ እየሰራ እንዳለ አስመስሎ ነው እዛ ጋር ካሌብን እየሸወዱ ማለት ነው። እናም ደግሞ ሰርቶለታል አሁን በስተመጨረሻ ያው እንዳየ ነው ካሌብ እሱን እንደ እንግዳ ወደ ቤት ጋብዞት መጥቷል ማለት ነው። መነጽሩን ቢያወልቅ ምናልባት የካሌብ አባት ሊያውቀው ይችላል። ያው መጀመሪያ ላይ መንገድ ላይ እሱን ለመግደል በጩቤ ሊወጋው ሞክሮ ስለነበረ ማለት ነው። እሱም ይሄንን ስለሚያውቅ ነው አሁን ወደ ቤት ሲመጣ መነጽሩን ሳያወልቅ እንደዛው ቁጭ ያለው ማለት ነው። ቢሆንም ግን ትሁት እንዳየችው ነበር ያወቀችውና፣ በጣም እየደነገጠችው እሷ ከዚህ በፊት የሱ ጓደኛ ስለነበረችና መነጽሩ ቢያደርግም ምን ቢያደርግም እሷ በደንብ ስለምታውቀው ነው እንደዚህ እየደነገጠችው ማለት ነው። አሁን ምናልባት አይታወቅም እሷ ይሄንን ነገር ራሱ እንዴት እንደተፈጠረው ወይ ደግሞ እዚህ ጋር እነሱን አላስደነግጥም በሚል ያንን ነገር ዝም ብላ ራሱ ምግቡን ብታቀርብ፣ ወይ ለምንድነው መነጽርህን ማታወልቆ መነጽርህን አድርገህ እንዴት ነው ምግብ የምትበላው የሚለውን ነገር የካሌ በባት ማንሳቱ አይቀርም ማለት ነው። ምናልባት ያንን ነገር ደግሞ እንዴት ብሎ እንደሚያልፈው ባናቅም ማለት ነው። እዚህ ጋር አሁን ትሁት ማድረግ ያለባት ይሄንን ነገር ቶሎ ብላ ብትናገር፣ ይሄ ሰውዬ እኮ እኔን የሚያሳድደኝ ሰውዬ ነው ብላ ይሄንን ነገር ብትናገር ና ለህግ አሳልፎ ቢሰጡ ይሻላል እንጂ እሱ አሁን እዚህ ጋር እነሱን አላስደነግጥም ወይ ደግሞ ይሄንን ነገር ዝም ማለት አለብኝ ካልጭ ይሄ ነገር ዋጋ ሊያስከፍላቸው ይችላል ማለት ነው። ይህ የተመስገን የተባለ ሰውዬም ያው እዛ ቤት የመግባት ትልቅ እቅድ ነበረውና አሁን ላይ ግን እሱ ለማድረግ ያሰበው ይሄንን ካሌብ እዚህ ጋር ትሁትን ማግባት እፈልጋለሁ፣ ከእሷ ጋር ትዳር መስርቼ ልጅ መውለድ እፈልጋለሁ የሚለውን ነገር ለቲና ነግሯታልና አሁን ላይ እሱን የቀረበው ዋጋ ሊያስከፍለው ትሁትን የነካ ሰው ምን እንደሚደርስበት አሳየዋለሁ ብሎ ካሌብን የሆነ ነገር ለማድረግ አቅዷል ማለት ነው። ይሄ ነገር ደግሞ እዚህ ጋር እንዳይከሰት፣ ይሄ እነሱ ያቀዱት እቅድ ከቲና ጋር ሆኖ የዘረጉት መረብ እንዳይሳካ ትሁት እዚህ ጋር ቶሎ ብላ ይሄንን ነገር ለካሌብ ላይ ብትነግረው ይሻላል ማለት ነው። ያው እነሱን ባለፈው ከቲና ጋር ሌላ ነገር አቅዶ ነበር። እንደውም ዳኒን አፍኖ እሱን ለመግደል አቅዶ ነበር። ግን ሰውየው ደግሞ ይሄ ተመስገን የተባለው ሰውዬ ቀላል ሰው አይደለም፣ እና ወዲያው ቤስ ሲገባ ነበር እዛ ጋ ያሉት ጠርሙሶች እንዳለ መጠጣችሁ አልጎደለም። ስለዚህ ሰዎቹ ጠጥቶ አልሰከሩም በሚለው እዛ ጋ ወጥመድ ውስጥ እንደገቡ ወዲያውኑ አውቆ ነበርና ተመልሶ የወጣው ማለት ነው። ቲና ደግሞ ይሄን ነገር አልጠረጠረችም። ያው እሱ በነገራት መሰረት ነው ወጥመድ ውስጥ ያለ ነው ይሄ ነገር ወጥመድ ነው ብሎ ከተመለሰ በኋላ ነው እሷ እዛ ጋ ያለውን ጠርሙስ ስታይ ሰዎቹ ምንም መጠጥ አልጠጡምና ይሄን ነገር ወዲያውኑ ሲገባት ነው ትሁት ጋ ሄዳ ትሁት ላይ ደግሞ ስትፎክርባት የነበረው ማለት ነው። ያው እሷ እዛ ጋር ያስመስለችው እነሱ ያቅዱትን እቅድ ወይ ደግሞ እነሱ ለእሷ እየተዘጋጁ እንደሆነ ለራሷ እንዳወቀች አድርጋ ነው እንጂ እዛ ጋ ሰውየው መጥቶ ይሄንን እቅዳቸውን እንደነገራት አልተናገረችም ማለት ነው። ይሄ ነገር ደግሞ የካሌብ ባትም ትሁት ላይም ጥያቄ ፈጥሮበታል። እንዴት ነው ግን የኛን እቅድ ልታውቅብን የቻለችው የሚለው ነገር እነሱ እንደውም ይሄ ነገር ግራ ሲገባቸው ቲናን ከፍ አድርጎ ነው ይሳላት። በቃ እሷን ማሸነፍ አይቻልም እንዴ ምን ሰውነች ብሎ በቃ እሷ ይሄንን ነገር ለራሷ ተመራምራ ለራሷ የደረሰችበት መስሏቸው ሆኖ በዚህ ልክ እሷን ከፍ አድርጎ እሷን ማሸነፍ አይቻልም ማለት ነው በቃ ብሎ እዛጋ ከራሳቸው ጋር ሲያወሩ የነበረው ማለት ነው። ቲና ደሞ ዛሬ አንድ የሚያስገረም የሚያስደም ፈገግ የሚያስብል ነገር አንድ ተናገረችው። ካሌብ ቁጭ አድርጎ እኔ ካንቺ ጋር ፍቺ ይፈልጋለሁ፣ ካንቺ ጋር ያለኝ ነገር ትዳር አይደለም፣ ሁለታችንም አንቺ የምትፈልጊውን ነገር በደንብ አሳምረን እናውቃለን፣ ስለዚህ የምትፈልጊውን ያህል ገንዘብ ልስጥሽና የትዳር ፍቺውን ፈርሚልኝ ሲላት፣ እዛ ጋር እሷ የጠየቀችው የምትፈልገው ቤት ቤትና ድርጅቱ ስለሆነ እዛ ጋር ያሰበችው ቤትና ድርጅቱ በኔ ስም ከሆነ እፈርምልሃለሁ ነው ያለችው። ያ ማለት ደግሞ እነሱ ቤትና ድርጅቱን ለሷ አሳልፎ ከሰጡ ባዶ እጃቸው ነው የሚቀሩት ማለት ነው። ቤትና ድርጅቱ ደግሞ ያለው በካሌብ ስም ነው እንጂ በካሌብ አይደለም። እሷ ደግሞ የካሌብ ሚስት ስለሆነች እዚህ ጋር ካሌብ ያለውን ነገር ነው ልትካፈል የምትችለው እንጂ አባቱ ያለውን የአባቱ ንብረት አይደለም። ግን ደግሞ ቢሆንም እዚህ ጋር የፈለገችው እሷ ቤትና ድርጅቱን በሷ ስም ያደርጉለታል። ከዛም በኋላ እሷ ፍቺውን ትፈርምለታለች ማለት ነው። ካሌብ ደግሞ ይሄ ነገር በጭራሽ እንደማይሆን እና ቤትና ድርጅቱ የኔ አይደለም የአባዬ ነው፣ እኔ ያለኝን ነገር ነው ማካፈልሽ ገንዘብ አለኝ፣ ቢላትም፣ እሷ ደግሞ ይሄንን ነገር ልትቀበል አልቻለችም። ገንዘብ አላፊ ጠፊ ነው፣ እኔ ገንዘብ አይደለም ምፈልገው፣ ቋሚ ነገር ነው የምፈልገው ብላ ቤቱን ወይ ደግሞ ድርጅቱን እንደምትፈልግ፣ ካልሆንም ደግሞ ሁለቱንም እንደምትፈልግ አድርጋ ነው ይሄንን ነገር የነገረችው ማለት ነው። ያው የእሷ እቅድ ከዚህ በፊትም ብዙ ነገር ስታደርግ የነበረው፣ የካሌብንም አባት ለመግደል ስትሞክር የነበረው የሷ ትልቁ እቅዷ ቤቱን ወይ ደግሞ ድርጅቱን መውሰድ ስለሆነ አሁንም በስተመጨረሻ ካሌብ ቁጭ አድርጎ ራሱ ራሱ ሲያወራት አሁንም ድረስ ፍላጎቷ ይሄ እንደሆነ ነግረዋለች ማለት ነው። አሁን ላይ እሷን በደንብ የሚያግዛት ሰው አለ ከውጭ። ይሄ ትሁትን ፍለጋ የመጣው ሰውዬ ተመስገን፣ እንደውም ከዳኒ በላይ በጣም የሚያስፈልጋት ሰው ነውና አሁን ላይ ከሱ ጋር ሆና ነገሮችን ሁሉ በጣም ከባድ እያደረገች ነው ማለት ነው። ከዳኒ ጋ ያለች ጊዜ ይሄን ያክል አትከብድም ነበር፣ ወይ ደግሞ ይሄን ያክል ጠንከር አላለችባቸውም ነበር። አሁን ደግሞ ያለውን ነገር እነሱ የሚያቅዱትን ነገሮች ሁሉ ሰውየው፣ ይሄ ተመስገን የሚባል ሰውዬ የዋዛ ሰው አይደለም፣ እና እነሱ የሚያደርጉትን እቅድ ወይ ደግሞ እነሱ የሚራመዱትን ነገር ራሱ ያንን ነገር ነገር እያየ እቅዳቸው ምን እንደሆነ ይነግራታል። እሷ ደግሞ ቤት ውስጥ የሚካሄዱን ነገር አንዳንድ ነገሮችን እያመጣች ታወራዋለች ማለት ነው። አሁን ላይ በስተ መጨረሻ ላይ ሁለቱም ተማክሮ ቁጭ ብሎ የዘየዱት ድራማ ሰርቶላቸዋል ማለት ነው። ይሄ ተመስገን የሚባለው ሰውየም የሚፈልገው ነገር እዛ ቤት መግባት ነውና አሁን እዛ ቤት ገብቶ እንደ እንግዳ ሆኖ ትሁት እሱን እያስተናገደች ነው ማለት ነው። የካሌብ አባት እንደውም ይሄንን ነገር ካሌብ መጥቶ ሲነግረው እዛ ጋ ይሄ ጠበቃ የሚባል ሰውዬ ተዋውቅ ያለው የሆነ ጠበቃ ጥሩ ሰው አለ ብሎ ካሌብ እዛ ጋ ሲነግረው እነሱ እንደውም ያሰቡት እዛ ጋ ይሄ ትሁትን የሚያሳድደው ሰውዬ ትሁትን ነፃ እናወጣበታለን አማክረን እንዴት በህግ መንገድ ትሁት ነፃ እንደምትወጣና ይሄ ሰውዬ እንዴት እንደሚተዋትም እናማክረዋለን። እናም ደግሞ ከቲና ጋር ያለውን ጋብቻ ራሱ በሱ መንገድ እንቀርፋለን ብሎ ነው እነሱ እዚህ ጋ የሳሉት እንጂ ይሄ ተመስገን የሚባል ሰውዬ ትሁትን የሚያሳድድ ሰውዬ እንደሆነ አልገባቸውም ማለት ነው። ሌላው ነገር ደግሞ ስለ ዳኒና ኤደን ነው። ኤደን ያው ከዚህ በፊት ዳኒ እንዲያገባት ወይ ደግሞ ከእሱ ጋ ትዳር መስርታ አንድ ላይ ለመኖር ብዙ ጊዜ ጠብቀዋለች፣ ብዙ ጊዜ ተጣልቷል፣ ብዙ ጊዜ ለፍቅራቸው ብሎ ሁለቱ መስዋዕት ከፍ ልና አሁን ላይ በስተመጨረሻ ላይ ፍቅራቸው እየተሳካ ይመስላል ማለት ነው። ዳኒ የበፊት ሀሳቡን ትቶ በፊት ላይ በርከት ያለ ገንዘብ ወይ ደግሞ በርከት ያለ ሀብት ይዤ ነው ኤደንን ማገባት እሷ ምንም ነገር ሳይጎልባት ከኔ ጋር መኖር አለባት በሚለው ነው ያንን ነገር ሲያስብ የነበረውና ከጢና ጋር ራሱ የማይሆን ነገር ውስጥ ለረጅም ጊዜ የገባው ማለት ነው። አሁን ደግሞ ነገሮች ሁሉ ገብቶቷል። ዋናው ነገር ፍቅራችን ነው እኛ ተጋብተን አንድ ላይ እየኖርን ከዛ በኋላ ሀብት ማፍራት እንችላለን ብሎ ኤደንን ማግባት እንደሚፈልግ በስተመጨረሻ ነግሯታል። ኤደንም የጋብቻ ጥያቄውን ተቀብላ አሁን ላይ ለማድረግ ያሰበው ዳኒ ከኤደን ጋር ወደ ክፍለ አገር ሄዶ የእሷ ቤተሰብ ጋር ሽማግሌ ይላካል። ከዛም በኋላ ሰርግም እዛ ይደገሳል። እናም ደግሞ እዚህ ጋር ቲና የምታደርጋቸው ተንኮሎች አሉ። እሷ ፍቅራችን ወይ ደግሞ ትዳራችን ላይ እንቅፋት ስለምትሆን ለተወሰነ ቀንም ከእሷ አይንም ዞር ማለት አለብን በሚለው አሁን ላይ ሁለቱም ወደ ክፍለ ሀገር ለመሄድ ወስኗል ማለት ነው። እናም እዛ ጋር የካሌብ አባት ራሱ መርቆ ሻኝቷቸዋል ያው እዛ ጋር የእነሱ ሰርግ ላይ ቢገኝና ደስታቸውን ቢካፈል ደስ ሲለው ነበር፣ ግን ደግሞ እዚህ ጋር ስራ አለ። ይህን ስራ ጥሎ እዛ መሄድ ስለማይችል የነሱ ደስታ የኔ ደስታ ነው በሚለው እዛ ጋር እነሱን መርቆ ወደ ክፍለ ሀገር ሸኝቷል ማለት ነው። አሁን ላይ እነሱ የሚመጡት እዛ ጋር ተጋብቶ ያለውን ነገር ጨርሶ እንደ በፊቱ ፍቅረኛሞች ሆኖ ሳይሆን ባልና ሚስት ሆኖ ይመጣሉ። ቲና እዚህ ጋር እነሱ እንዳይጋቡ ነበር እንቅፋት የምትሆንባቸው። ከዛ በኋላ እነሱ ተጋብቶ አንድ ላይ እየኖሩ ደግሞ ያን ያክል እነሱ ለመለያየት ቀላል ስለማይሆንላት ይሄን ነገር አትሞክርም ማለት ነው። ቢሆንም ግን እሷ በስተመጨረሻ ላይ ራሱ ዛሬ ዳኒን ስትለምነው ነበር እዛ ጋር ኤደንን አልፈልግሽም ብሎ እሷን ትቶ ከቲና ጋር እንዲሆን ያንን ነገር ስትጠይቀው ነበር። ግን ደግሞ ዳኒ አሁን ላይ ተቀይሯል ሙሉ ለሙሉ ወደ በፊት ማንነቱ ቲናን ከማግኘቱ በፊት ወደ ነበረው ማንነቱ ተመልሷልና ይሄንን ነገር እንደማይቀበል ኤደንን ከማንም ጋር ማወዳደር እንደማይፈልግና እሷን በማንም መተካት እንደማይፈልግ እናም ደግሞ አሁን ከሷ ጋር ለመጋባት እየሄዱ እንደሆነ ነግሯታል ማለት ነው። እዚጋ ደግሞ ቲና ምንም ነገር ማድረግ አይችልም።